እስኪ ዛሬ ዳኒና ሶሲን ወደ ጎን ልበልና ስለ ራሳችን ልጆች እናውራ። ሀይሚና ብሩኬ እያደረጋችሁ ያላችሁ ነገር ልክ ነው ብላችሁ ታስባላችሁ? እውነተኛ ፍቅር እንደዚህ ነው? ፍቅር እኮ በተፈጥሮ መስጠት እንጂ መቀበልን አያውቅም። ይህን ቪዲዮ ስሰራ እኔ ከራሴ ጋር ተጣልቼ በብዙ ውዝግብ ውስጥ ሆኜ ነው እየሰራሁት ያለሁት። ምክንያቱም ትናንትና ብሩኬ ሁሉንም እሰበስባለሁ የመጨረሻ ሲል እኔ በተስፋ ልክ እንደ ብዙ ሰዎች እንደ ብዙ ኦዲየንስ በተስፋ የሆነ ነገር ይፈጠራል፣ እነዚህ ልጆች አንድ ሆነው ይመጣሉ ያው ስጠብቅ፣ ነገሩ ግን የተገላቢጦች ነበር የሆነብኝ። ቪዲዮን ሳየው በጣም ተረብሻለሁ ግን ሀይሚዬ የብዙ ጥያቄሽን ዛሬ መልስ ያገኘሽ ይመስለኛል። በዙሪያችን ብዙ ሰዎች ይኖራሉ፣ እኛን የሚወዱን ለእኛ የሚያስቡ መስለው የሚያሳዩንና የሚነግሩንን ነገሮች ማመን የለብንም። ምናልባት ዳኒ ለሀይሚ ያሳያት ነገር ከባድ ስለሆነ ነው እሷም ከባድ ውሳኔ እንድትወስን ያደረጋትኝ፣ አገለቅቄ ሄዳለው እስከ ማለት ደረጃ የደረሰችው። ነገር ግን ለሀይሚ ጥቅም ብሎ ወይም ደግሞ ለሀይሚ አስቦ ሳይሆን የራሱን መንገድ እያመቻቸ ነበር። ለዚህም ደግሞ ዛሬ በግልጽ አማርኛ ሀይሚን እፈልጋታለሁ፣ እወዳታለሁ፣ እንዲያውም በስልክ ወይንም ነገ ተገናኝተን የውስጤን እነግርሻለሁ ብሎ እንግዲህ ያው ብሩኬ የጠረጠረው ነበር። በእርግጥ ዳኒ ይሄን ነገር ቢናገር ቤተሰቦች፣ ለእኔ አዲስ ነገር አደለም። መጀመሪያ ከሚያረጋቸው ነገሮች እኔ ብዙ ጊዜ ብያለሁ፣ ሀይሚን ይወዳታል፣ ይፈልጋታል ይሄ ልጅ። ሀይሚና ብሩኬ ክፍተት አትፍጠሩ፣ በውስጥ ፍቅራችሁን አጠንክሩ፣ ታረቁ፣ አንድ ሁኑ፣ ከዛ በኋላ እነሱ አፍረው ይመለሳሉ፣ በተደጋጋሚ ነበር። እንደዚህ ያው ቪዲዮ እየሰራ የነበረው ና ዳኒ ጭራሽ ሙሉ ቀን ስለ ሀይሚ የሀይሚን ስም አርጎ እየዘፈነ ነበር። አሁን ደግሞ መጥቶ በቃ ሀይሚን ወጣት አለው፣ አዲስ ነገር አለ። አዲስ ከሶሲ ጋርም የተጠላው ሰበብ ነበር የምፈልገው ከሶሲ ለመለየት ብሎ ቁጭ አለ። እዚህ ጋ ሶሲንና ዳኒን ከመጀመሪያ ወደ ጎን እንበል ያልኳችሁ ለምንድን ነው ቤተሰቦቼ? ይህን ነገር ዳኒ ሲናገር ብሩኬ ምን አለመሰላችሁ ነግሬሽ ነበር ነው ያላት፣ ለሀይሚ እኔ ግን ነግሬሽ ነበር ከምትል ሀይሚ ዳኒን ለምን እንዴት የራስህ ሰው እያለ እንዴት የኔን ትፈልጋለህ ብለህ እሱን እንድትከራከረው እሱን አፉን እንድታሴዘው ነበር የምፈልገው ለዛም ነው እውነተኛ ፍቅር እንደዚህ ነው ወይ ያልኩትኝ። እውነተኛ ፍቅር ከሆነ መስጠት እንጂ መቀበልን አያውቅም። ትናንትናም ዛሬም ብሩኬ እያለ ነበረ። ሀይሚ እንደተፈላጊ፣ እኔ እንደፈላጊ ነው የሆንኩትኝ። እኔ ደውላለሁ ሀይሚ አታነሳም እያለ ነበር። ይሄ ደግሞ የሴቶች ተፈጥሮ ነው። ብሩኬት የምትወዳት፣ የምታፈቅራት፣ የምትፈልጋት ሴት ከሆነች እውነተኛ ፍቅር ከሆነ ምንም አይነት መስዋዕት ትከፍላለህ። ሃይሚ ደግሞ ከሀገር ይሄዳለሁ ስትል ብዙዎቻችሁ ወደ ትምህርቷ ልትመለስ ነው እያላችሁ ነበር። ትምህርት ቤት ማለት የአባታችሁ በር አይደለም። ስትፈልጉ ዘግታችሁ የምትሄዱ ስትፈልጉ ከፍታችሁ ምገቡ ገባችሁ አይደለም። በዚህ ሰዓት ትምህርት ይዘጋል እንጂ ትምህርት አይከፈትም። ሀይሚም ይሄንን ያለችበት መንገድ ዳኒ እያሳየት ነገር በጣም ከባድ ስለሆነ ነው። ዳኒም ደግሞ ቆንጆ አቀናባሪ ወጥቶታል። ያቀናበረውም ደግሞ መጀመሪያ ሀሳቡ ቡራንና ሀይሚን መለያየትና ሀይሚን ወደ እሱ እንድትመጣ የማድረግ ስራ ነበር እየሰራ ያለውኛ ና ቡራ ፊትና ሀይሚ ፊት ብዙ ጊዜ ታችሁ ከሆነ በሀይሚ ጀግና ለመባል ብዙ ጥረቶችን እያደረገ ነበር። ሃይሚ ደግሞ ዳኒጋ ሳይሆን ልቧ ያለው ብሩኬ ጋ ነው። ግን አንድ ያልተፈታ ጥያቄ ነበራት። እሱም ደግሞ ካሰበችሁ ካወቀችሁ ዛሬ ተፈቶላታል ዳንያን ሁሉ ጉዞ እንደተጓዝ ለምን እንደተጓዘ ለምን ያን ነገር ሁሉ እንዳደረገ በግልጽ አማርኛ እንደሚወዳት እንደሚፈልጋት እንደሚያፈቅራት አሁን ነግሯታል ማለት ነው። ለሀይሚ መልሱ ተመልሶላታል። በመጀመሪያ ብሩኬን ትቸው ይሄዳለሁ ብዙ ነገር ስትል ነበር ሀይሚ ሰምታችኋል፣ ሁላችሁም ያን ነገር ያለች የነበረው ብሩኬን ለእኔ ምን ያህል ቦታ አለ? እኔን ትፈልገኛለ ወይ? እኔን ትወደኛለ ወይ? ለእኔ መስዋዕት ትከፍላለ ወይ? ታውቃላችሁ ሴቶች ፊት ለፊት አይናገሩም። ገባችሁ አይደለም? በጎን ነው የሚያስረዱት በጎንና የሚናገሩት ወንዶች ደግሞ መረዳት መቻል አለባቸውና፣ ብሩኬ ዛሬ ማለት የምፈልገው ሀይሚን ነግሬሽ ነበር፣ አይንሽን ግለጭ ብዬሽ ነበረ ከምትላትኝ ሶሲ ለምን እንዴት እኔ እያለሁ ብላ አካኪ ዘራፍ ስትል ነበር አደለ? ለምንድን ነው ሀይሚን እንደዚህ ልትል የቻልኸው እያለች፣ አንተም ደግሞ ሀይሚን ሳይሆን ነግሬሽ ነበር ማለት የራስህን ነገር ታስነካለህ። አንድ ሰው የሆነ ዳይመንድ ወይንም የሆነ ወርቅ አለው እንበል፣ ሌባ ይወሰድበት፣ አጠገቡ እኔ ቆስጅባለሁ ቁሊ ልጅ ካለ ዝም ብሎ ይቀመጣል። በጣም ብዙ ትግሎችን ይታገላል፣ ያን ወርቅ ለማስመለስ ኢቨን ፖሊስ ጣቢያ ድረስ ይሄዳል። ከሶም ተካሶም የራሱን ነገር ያስመልሳል። ገባችሁ? እንኳን አይደለም ፍቅር ቀርቶ ማለት ነው። እዚህ ጋር ሀይምዬ፣ በቃ በመሀከላችን የተፈጠረ ነገር አለ እኔም ካህይወት ህልወጣ አለው ሊሄድ ነው፣ አንተም ህይወትህን ኑር ስትል ኦኬ፣ እኔ ብዙ ደው እያለሁ ብዙ ጊዜ አላነሳልሽ አላነሳሽልኝም፣ ስርጌን አንቺ መሄድ ከፈለግሽ መንገዱን ከከፈትሹማ እኔም እጓዝበታለሁ። እንደዛ ነበረ ብሩኬራ ራሱ ስትል የነበረውን የራሴን ላይፍ አስተካክላለሁ። ከዚህ በኋላ አልለማመጥም፣ አልደውልላትም። ዛሬ የመጨረሻ ቀን ነው። ሀይሚን በጉዞ እኔም በጉዞ። በነገራችን ላይ ከእንክምካቤና ከማሰብ በላይ ፍቅር ይቀድማል። ገባችሁ አደለም? እዚህ ጋር ብሩኪ ከፍቅር በላይ ለሀይሚ ታስብለታለች፣ ትንከባከባላታለች። ያ ነገር ነው እኔ ዛሬ ጎልቶ የታየ ማለት እኔ ከህይወቷ ውስጥ ልወጣ ነው። ነገር ግን አልባሌ ቦታ ላይ ትቻት አይደለም ምወጣው። ያን ነገር ከዛ ህይወት ውስጥ መውጣት አለባት። የዳኔን ሀሳብ መስማት አለብኝ ስትል እንደዛ ነበር አልነበረም? እኔ የጠበቅኩት እንደዛ እንድትል አይደለም። እኔ ስጠብቅ የነበረው እኔ ስጠብቅ የነበረው ዳኔን ከህይወቷ አስወጣለሁ፣ ነገሩን እፈታለሁ፣ አብረን እንሆናለን። እዚህ ከሀይሚ የከፋት ነገር ያና የተወደደት ነገር ዳኔ አሳያት ነገር ነው አይደለ? አላቅም፣ ምን እንዳሳያት ሁላችንም አናቅም። ያ ነገር ነው ለመለያየት ከህይወትህ፣ ለመውጣት አብረን እያለን ካልተከባበርን፣ ተራርቀን እንከባበር። መናናቅ ጥሩ አይደለም በህይወታችን ላይ እያለ ስትናገር የነበረው ዳኒ ባሳያት ነገር ነው አይደለ? ያን ነገር አምጣ አሳየኝ። እውነት ነው አይደለም የሚለውን ነገር በግልጽ አማርኛ እረዳሃለሁ ብሩጌ ማለት አንተም እንድሳችን ያልኸው ምናልባት እኔ ያላደረግከው ነገር ስለሆነ ነው። እኔ ያላደረግኩትን ለምን እንደዝባላለሁ ብለህ ሊሆን ይችላል። ግን በፍቅር ውስጥ እልህኛ መሆን አያስፈልግም። እንደገና ደግሞ ሰጥቶ መቀበልም አይደለም፣ መስጠት ብቻ ነው። ፍቅር ጸጋ መስጠት በአንተ ትሰጣለህ። የተቀባዩ ከመለሰ ይመልሳል፣ ካልመለሰ ምሶኬ ዝም ብለ ትሰጣለህ ነው። ስለዚህ አንተ ያላደረግከውም ነገር ቢሆን ምናልባት ዳንያ ያቀናበረው ነገር ምንድን ነው ብለ ለማየት መጓጓት ነው። ነበረ ያን ነገር መፈለግ ነበረ። እስከ መጨረሻ እስከ ጥግ ድረስ ሀይሚ ምን አስባ ነው? የት ልትሄድ ነው? እንደገና ደግሞ ነግሬሽ ነበር፣ ዳን ይፈልግሻል፣ አንድ ነሽ። አልሰማያችሁም። ስደውልልሽ አታነሽም፣ አትፈልጊኝም፣ መሄድ ነው የምትፈልጊው፣ በቃ ሄጂ፣ እኔም ደግሞ የራሴን ህይወት አስተካከላለሁ የሚለውን ቃል ከአንተ መስማት አልፈልግም በጭራሽ ማለት ነው። ሀይሚዬም ከዚህ በኋላ ነገሩ ይስተካከላል ብዬ አስባለሁ። ቤተሰቦቼ እንድታለቅሱ እንድታዝኑ አልፈልግም፣ ማንኛችሁም ብትሆኑ ማለት ነው። ሀይሚዬም ግግም ብላ ያን ነገር እመን ሊ ሁላ ስትለው ነበር ይሄ ነገር ምንድን ነው የተፈጠረው ሁላ ስትለው ነበር ማወቅ ፈልጋ ነበር ገባች አይደለ አሁን ግን በግልጽ አማርኛ ዳኒ እንደሚወዳት ሲነግራትኝ እሱ ያቀናበረው መሆኑን ስለምትረዳ ወደ ብሩኬ ተመልሳ ነገሩ ይፈታል ብዬ ተስፋ አረጋለሁ ሀይሚ የትም ቦታ እንድትሄዳ አልፈልግም በአጠቃላይ ብሩኬና ሀይሚ እንድለያዩ አልፈልግም አንድ ሆነው እንዲቀጥሉ ነው የምፈልገው እስከ መጨረሻ እኔ ሀይሚና ብሩኬ ገና ሳይተዋወቁ ገና አንድ ላይ ሳይሆኑ ነው እማቃቸው ሲቀጥል፣ ደግሞ እንዲተዋወቁ ወደ ፍቅር አለም ውስጥ እንዲገቡም ብዙ ጊዜ ፎቶ በማቀናበር የሁለቱም ፎቶ በማድረግ እንደዚሁም ታግ በማድረግ ብዙ ሚናዎችን ስጫወት የነበርኩ ልጅ ነው። አሁንም ደግሞ ሀይሚን ብሩኬም መቼም አይላዩም። ቀጣይም እንዲለያዩ አልፈልግምም አልፈቅድምም። እስከ መጨረሻ ድረስ ማለት ነው። ቤተሰብ ግን አሁንም ብሩኬና ሃይሚ ጋር አንድ ጥፋት አለ። እሱ ደግሞ ምንድነው? እልህ መገባባት የለባችሁም። አንዳችሁ የሆነ ነገር ስታደርጉ ከአንዳችሁ መጠበቅ አይጠበቅባችሁም። ብሩኬ የልደቷን ቀን ብቻ አይደለም እንድታስብ የምፈልገው ቀጣይ አብራችሁ የምኖሩበትን ሁኔታ ጭምር። ከሃይሚ ጋር ይሄ ነገር ይኖረናል። እነዚህ ሰዎች ትናንትና ነው አይደል በህይወታቸው የመጡትን ዛሬ እናስወጣችኋለን። እጅ ለእጅ ብትያዙ ፍቅራችሁን ብገነቡ ነገሩን በውስጥ ብትፈቱ ብትመ ሲነካከሩ ይቅር ብትባባሉ ከውጭ ሰው በላይ እናንተ ሁለታችሁ ብትስማሙና ሀይሚ የምትልህን ነገር ብሰማ አንተም ደግሞ ሀይሚ የምትላትን ነገር ብሰማ፣ እንኳን አደለም ዳኒ ለምን እያለም ሰው አይመጣም። በጭራሽ በመካከላችሁ መግባት አይችልም። ይሄን ነገር ማወቅ መቻል አለበት ብሩኬ። ማለት ሀይሜ መንገዱን ከፍታለች እኔ እጓዝበታለሁ የሚባል አማርኛ በጭራሽ እኔ መስማት አልፈልግም። እውነተኛ ፍቅር ትግስት አለው፣ መስጠት ነው። እንደገና ደግሞ ምንም ነገር ቢፈጠር ይቅርታ የሚባባል ልብ ነው ያለውኛና እኔ ዛሬ ሁለቱ ልጆችን ወይንም ደግሞ ልጆቼ ወይንም እህት ወንድሞቼ ነው መምከር ወይም ስለ እነሱ አስተያየት የምሰጠው። ምክንያቱም ዳኒ ዛሬ ሀይሚን ወዳታለሁ፣ አፈቅራታለሁ ብሎ ቢመጣ ለእኔ ድንቄም ብርቄም አይደለም። ከመጀመሪያው ስለማቅ ከመጀመሪያው ደጋግሜ ስለተናገርኩ። ቤተሰብ እኔ በተናገርኩት ነገር እንዲህ ከፋችሁ እንድታዝኑብኝ አልፈልግም። እውነታው መናገር ስላለብኝ ነው። ብሩኬ ሀይሚን ብዬሽ ነበር ሳይሆን ማለት ያለብህ ዳኒን ከህይወቷ ነው ማስወጣት ያለብህ። ገባህ አይደል? አሁንም ዳኒ ገና ሀይሚን በውስጥ አዋራሽ አለው። ነገ ተገናኝተን እናወራለን። ይገልጽልሻለሁ። ሁላ ያለ ነበረ ቀን ደግሞ የሀይሚዬን ስም አድርጎ እስከ ምትመጭ እታገሳለሁ፣ እንዲገባሽ ብዬ ጠብቃለሁ ምናምን እያለ ሲያንጎራጉር ሁላቸው ነበር። እና እኔ የጠበኩት ነገሩ ተፈቶ ታርቀው ይመጣሉ ብዬ ነበር ቤተሰብ። ለዛም ነው የተሰማኝ ኢቭን እንኳን ቪዲዮውን ለመስራት በጣም ነበር የተቸገርኩት ምክንያቱም የጠበቅኩትና የመጣው ነገር ልክ ሆኖ ስላላገኘሁት ሁሌም ጭቅጭቅና ሁሌም ንዝንዝ ስለሆነ። ለማንም ላይክና ሼር ማድረጋችሁን አትርሱ። ቤት ሰፕላስ በጣም ወዳችኋለሁ። ፕሊስ ከቻላችሁ ኮሜንት ላይ የሚያለቅ ስሞች ባታስቀምጡ ደስ ይለኛል። ምክንያቱም ቻናሌ የሆነ ትንሽ ችግር ውስጥ ስለሆነ ማለት ነው። አስተያየታችሁን አስቀምጡልኝ ባባይ